በጎጃም አስደናቂ ጀብዱ ተፈጽሟል። የአማራ ፋኖ ብሔራዊ ኃይል አፋባሀ በአማራ ፋኖ በጎጃም የሀዲስ ዓለማየሁ ሰባተኛ ክፍለ ጦር የባሶ ሊበኖ አብራጅት ብርጌድ፣ ተድላጓሉ ብርጌድ እና በጎጃም ዘመቻ ኃላፊው መቶ አለቃ አበበሰው መሆን የሚመራው ጥምር ጦር በጋራ በመሆን በባሶ ሊበን ወረዳ የጁቤ ከተማ፣ ደን ከተማ፣ ኮር ከተማና ና አነደድ ወረዳ አንበር ከተማ ላይ ከንጋቱ 11 ሰዓት ተኩል እስከ ጠዋቱ አራት ሰዓት ከፍተኛ ውጊያ አድርጓልም። ይህ ውጊያ እለ አስጨራሽ ትንቅንቅ የተደረገበት ሲሆን ነበልባሉ ፋኖ የጁቤ ከተማን ለሰዓታት ተቆጣጥሮ ቆ ተለይቷልም በዚህ ውጊያ የአገዛዙ መቶ አለቃ እስከ ወዲያኛው ተሸኝቷል። የስርዓቱ አሽከር የነበሩ የብልጽግና አመራሮች በቁጥጥር ስር ውለዋል። አገዛዙ ከፍተኛ የሰብአዊና ቁሳዊ ኪሳራ እንዲደርስበትም ተደርጓል። በሞትና በህይወት ውስጥ ያሉ የአገዛዙ ቁስለኞች የጁቤ ሆስፒታልና ጤና ጣቢያውን ሞልተውት እያጣጣሩ ነው ተብሏል። ከፍተኛ የጠራት ኃይል በኮርክ በደንና በየጁቤ ከተሞች በከፍተኛ ደረጃ ተደምስሷል ነው የተባለው። ይህ ውጊያ መቶ አለቃ አበበ ሰው መሆን የአማራ ፋኑ በጎጃም ዘመቻ መምሪያ ኃላፊና መቶ አለቃ ገረመ አጋዥ ወይም አበ እጅ ብለው የሐዲስ አለማየሁ ሰባተኛ ክፍለ ጦር ዋና ጦር አዛዥ የክፍለ ጦሩ ምክትል ጦር አዛዥ 50 አለቃ ስለሺ አናየግ ጦሩ ዘመቻ መምሪያ ኃላፊ አስር አለቃ ይበልጣል ተዋበ የብርጌድ አዛዦችን በማስተባበር በበላይነት መርተውታል። ክፉኛ የተመተው አገዛዙ ከደብረ ማርቆስ ከአንበር ከሉማሜ እና የትኖራ ኃይል ጨምሮ ለማጥቃት ቢሞክርም ፋኖ 360 ዲግሪ ከበባ ሲያደርግበት ባገኘው ክፍተት ፈርጥጦ ወደ መጣበት ተመልሷል። በአውደ ውጊያው የተገኙ ድሎች ከፍተኛ ቁጥር ያለው ኃይል ተደምስሷል። 27 ቁስለኛ ተመዝግቧል። በርካታው ደግሞ ተማርኳል። ሶስት የአገዛዙ አመራር ተይዟል። ትጥቅም በምርኮ ተገኝቷል። ስድስት ክላሽ፣ ሶስት ሺ ሁለት መቶ አስር የክላሽ ጥይት፣ አንድ ሺ ሁለት መቶ ሀምሳ የብሬን ጥይት፣ የወገብ ትጥቆችና አንድ ስታር ሽጉጥ ገቢ ተደርጓል። አንበር ከተማ ላይ ፋኖ የብልጽግና ቢሮን በቦምብ አጋይቷል። ዋርድያዎችን እስከ ወዲያኛው ሸኝቷል። ዘሪውን አስራ ሶስት የታቀደለት ስራ ሰርቷል ተብሏል። በዘራፊዎች ላይ እርምጃ መውሰዱን ፋኖ አሳውቋል። የአማራ ፋኖ ብሔራዊ ኃይል ጣናው መብረቅ ብርጌድ የባህር ዳር ሻለቃ በበቂ መረጃ በተጠና መልኩ በፋኖ ስም ሲዘርፉና ሲያግቱ የነበሩ ግለሰቦች ላይ እርምጃ ወስዷል። ኮድ አራት ሰሌዳ ቁጥር 2267 ተሽከርካሪ አባዱላ በመጠቀም ሲዘርፉ የነበሩ አንደኛ ኃይሉ ተሰራ፣ ሁለተኛ አወቀት አገኝ፣ ሶስተኛ ዋና ሳጅን ዮሐንስ በላቸው በትላንትና ዕለት ከምሽቱ 12 ሰዓት ላይ ባህር ዳር ከተማ መኮድ ካምፕ ጀርባ ልዩ ስሙ አግታጎት ዝርፊያ ሲፈጽሙ የነበሩ ግለሰቦች ላይ እርምጃ የተወሰደ የታሰረ ሲሆን ሁለቱ ሲያመልጡ፣ አራት የተለያዩ መታወቂያዎችን በመያዝ ዝርፊያ ላይ የተሰማራው ዋና ሳጅን ዮሐንስ በላቸው ጌታቸው አስማማው አለህኝ የወራሚት መታወቂያ ኤርሚያስ መልካሙ ምናለ የባህር ዳር ግሽ አባይ ከተማና አሽከርካሪዎች መንጃ ፈቃድ ይዘው ተገኝተዋል። አንድ ኮፍ ማይክ ክላሽ አራት ካዝናና 240 የክላሽ ተተኳሽና የደረት ትጥቅ የተማረከ ሲሆን ዋና ሳጅን ዮሐንስ በላቸው እስከ ወዳኛው ተሰናብቷልም። ለዝርፊያ ሲጠቀሙበት የነበረው ተሽከርካሪም ከጥቅም ውጭ ሆኗልም። በቀጣይ በፋኖ ስም ዝርፊያ በሚያካሂዱ ግለሰቦች ላይ የተጠናከረ መረጃዎችን በመያዝ እርምጃ መውሰዳችን ተጠናክሮ ይቀጥላል ብሏል የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የሕዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ። በሌላ መረጃ ስናን ወረዳ ረቡ ገበያ ከተማ የመሸገው የአብይ አህመድ ጦር በየቀኑ እየፈረሰ ነው ተብሏልም። በዛሬው ዕለትም ከሌሊቱ አስር ሰዓት ከረቡ ገበያ ከተማ አንድ ያገዛዙ ሰራዊት ከነሙሉት ተሰጥቆ ከአማራ ፋኖ ብሔራዊ ኃይል በጎጃም ቀኝ ጌታ የውፍታዬ ንጉሴ ስድስተኛ ክፍለ ጦር ስናን አባ ጅሜ ብርኬድ ተቀላቅሏል ተብሏል። በዚህ ሳምንት ብቻ ከረቡ ገበያ ሰባት ያገዛዙ ሰራዊት በመክዳት ከፋኖ ጋር ተቀላቅለዋል። ፋኖ እንዲያለ ጀብድ ፈጽመው የሚመጡ የመንግሥት ጦር አባላትን በክብር እንደሚቀበል ደጋግሞ መግለጹ ይታወሳል። በአማራ ፋኖ ብሔራዊ ኃይል ሀውጃኖ ክፍለጦር ራያ ቆቦ ጮቢበርና ራያ ላማጣ ዋጃ ከተማ መግቢያ አካባቢ ታላቅ ድል ተጎናጽዋል። ምስራቅ አማራ ኮር አንድ ሀውጃኖ ክፍለጦር ራያ ቆቦ ጮቢበርና ዋጃ ከተማ አካባቢ ዋልካበንደር ላይ ግንቦት 6 ለ7 2017 ከሌሊቱ 7 ሰዓት እስከ ንጋት 11 ሰዓት በተደረገ ከባድ ትንቅንቅ በርካታ የአብይ አህመድ ዙፋን ጠባቂ ሰራዊት በመደምሰስ ታላቅ ድል ተጎናጽዋል። ሀውጃኖ ክፍለጦር ለሊት 7 ሰዓት ራያ ቆቦ ጮቢበር ጥቁር አስፓልት ግራና ቀኝ ያሉ ተራራዎች ላይ ካለ ከባድ ንክሪት ምሽግ ድረስ ዘልቀው በመግባት በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ታላቅ ጀብዱ በመፈጸም ጀብድ ሰርተዋል። በተጋድሎ የአገዛዙ ኃይል ምሽጉ ላይ በከበባ የተጨፈጨፈ ሲሆን ከራያ አላማጣ ተጨማሪ ኃይል እያስጠጋ ባለበት ደግሞ ዋጃ ከተማ መግቢያ ዋልካ መንደር ላይ በደፈጣ ተመቶ ወደ መጣበት አላማጣ ከተማ ፈርጥጦ ተመልሷል። በሌሊት ተጋድሎ ሐውጃኖ ክፍለ ጦር አምስት ነፍስ ወከፍ ክላሽና ከአንድ ሺ በላይ ተተኳሽ እንዲሁም ሌሎች ወታደራዊ ቁሳቁሶችን ማርከዋል። በዚህ ድንቅ የሌሊት ከባድ ጥቃት የተደናገጠው ጠላት መሐል ቆቦ ከተማ ላይ መድፍ በማጥመድ ከሌሊቱ 9 ሰዓት ተኩል ጀምሮ ከ20 በላይ ቅንቡላ ውጊያ ወደ ተካሄደበት ህዝብ በሚበዛበት አካባቢ ጭምር እያስወነጨፈ አድሯል። በዚህ ቆቦ ከተማ ህዝብ መሐል ሲተኮስ ባደረ መድፍም የፋሽስታዊ አገዛዙን ማንነትና ተስፋ መቁረጥ ህዝብ የበለጠ የተገነዘበበት ድርጊት ሆኖ አልፏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህሉና ተጋድሎ ተጠናክሮ ይቀጥላል ብሏል። በአማራ ፋኖ ብሔራዊ ኃይል አፋብሃ በላስታ ጀነራል አሳምነው ኮሩ ባንታባተ ክፍለ ጦርም የተሳካ ኦፕሬሽን ሰርቷል። ወሎ ክፍለ ሀገር ላስታሳምነው ኮሩባን ታባተ ክፍለ ጦር በአርበኛ ማዕረጉ አስፋው የሚመራው ደጃዝማች ዋክሹም አድማሱ ሻለቃ ከጋሸና እስከ እስታይሽ ባለው ቀጠና የተጠና ውጤታማ ቀዶ ጥገና በማካሄድ በጠላት ላይ ታላቅ ኪሳራ አድርጓልም። በኮነረዳ ሀሙሲት ከተማ ላይ የነበረው ሚሊሻና አድባ ብተና ባላሰበው በተደረገበት ድንገተኛ ጥቃት በመደናበር ገሚሱ ወደ ጋሸና፣ ከፊል ወደ እስታይሽ ከተማ የፈረጠጠ ሲሆን በተጨማሪም ጋሸና ከተማ ላይ አንድ ሻምበል የብልጽግና ኬላ ጥበቃ መከላከያ ላይም በተደረገ ድንገተኛ ጥቃት ሙሉ ኬላውን ለቆ ራሳንችም ከሚባል ሆቴል ራሳቸውን ደብቀው ያደሩ ሲሆን በተደረገው ኦፕሬሽን ሁለት ምርኮኛና አራት ክላሽ ገቢ ሆኗል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል በአማራ ፋኖ ብሔራዊ ኃይል በወሎ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆን የሚበይን ገልጿል። በግዳጅ ታፍሰው ወደ ብርሸለቆ ወታደራዊ ካምፕ ሊወሰዱ የነበሩ ምልምሎች በፋኖ እጅ መግባታቸው ተሰምቷል። በምዕራብ ጎጃም ዞን ከቡሬ ከተማና ከአካባቢው በግዳጅ ታፍሰው ወደ ብርሸለቆ ወታደራዊ ማሰልጠኛ ጣቢያ እየተወሰዱ የነበሩ ከአምሳ በላይ ምልምሎች በፋኖ እጅ መግባታቸው ታውቋል። በአማራ ፋኖ ብሔራዊ ኃይል የአምስተኛ ክፍለ ጦር ሰራዊት ደህንነት መምሪያ ክፍል ባደረገው ጥብቅ ክትትል ታዳጊዎችና ወጣቶች ታፍሰው ወደ ብርሸለቆ ሊወሰዱ መንገድ መጀመራቸውን የደረሰበት ሲሆን በዚህም ምልምሎቹ ብርሸለቆ ከመድረሳቸው በፊት በአይነቱ ልዩ የሆነ እርምጃ በመውሰድ በከባድ የተኩስ ትንቅንቅ ሁሉንም ከእገታ አስለቅቋል ተብሏል። የፋኖ አባላቱ ከቡሬ ወደ ብር ሸለቆ በሚወስደው አውራ ጎዳና ልዩ ስሙ ዋገዳም ተብሎ በሚጠራው አካባቢ ላይ ደፈጣ በመያዝ ተኩስ የከፈቱ ሲሆን በዚህም ምልምሎቹ አጅቦ ሲጓዙ ከነበሩ ወታደሮች መካከል በርካቶች ተገድለዋል ሲሉ የመረጃ ምንጮች ገልጸዋል። የፋኖ አባላቱ ምልምል ወታደሮቹ ላይ አንዳች ጉዳት ሳይደርስ በወሰዱ ጥንቃቄ የተሞላበት እርምጃ አጃቢ ወታደሮቹ ነጥሎ በመምታት ከሀምሳ በላይ ታፋኝ ታዳጊ ወጣቶችን ነጻ ማውጣት መቻላቸውን ነው ከክፍለ ጦሩ የተገኘ መረጃ

በተለያዩ የኢትዮጵያ አካባቢዎች የሚገኙ በርካታ የጤና ባለሙያዎች እና የሕክምና ተማሪዎች ለሶስተኛ ቀን እየተካሄደ ባለው ከፊል ስራ የማቆም አድማ ጋር ተያይዞ የጤና ባለሙያዎች በቁጥጥር ስር መዋላቸውንና ጫና እየደረሰባቸው መሆኑን ተናግረዋል። ማክሰኞ እለት የተጀመረው ከፊል ስራ የማቆም አድማ ፍትሐዊ ደሞዝ ክፍያ እና የተሻሉ ጥቅማ ጥቅሞች እንዲፈጸምላቸው የሚጠይቅ የተቀናጀ እንቅስቃሴ አካል ነው። ስሙ እንዲገለጽ ያልፈለገ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የጤና ባለሙያ እንደገለጸው ሁለት ተለማማጆች እና አንድ የአምስተኛ አመት ተማሪ በቁጥጥር ስር ብለዋል። ምንጩ የአምስተኛ አመት ተማሪውና አንደኛው ኢንተርን ማክሰኞ ግንቦት አምስት እራት ለመብላት ሲወጡ መያዛቸውን ተናግረዋል። ሌላኛው ተለማማጅ ደግሞ በማግስቱ ረቡዕ ጠዋት የስራ ቦታውን ለመሸፈን ወደ ስራ ሲሄድ በሶስት የፖሊስ መኮንኖች እንደተወሰደ ምንጩ ተናግሯል። ሶስቱም በአዲሱ ገበያ አካባቢ ወደሚገኘው ላዛሪስ ፖሊስ ጣቢያ መወሰዳቸውንና ከማንኛውም ሰው ጋር መገናኘት አይችሉም፣ እስካሁን የምናውቀው ይህ ነው ብለዋል። በሆስፒታሉ ውስጥ የፖሊስ መኮንኖች መኖራቸውን በመጥቀስ ተለማማጅ ሐኪሞች አሁን ካምፓሱን ለቀው ወደ ቤታቸውና ወደ ዘመዶቻቸው ጋር መሄዳቸው መሆናቸውን ምንጩ አክሎ ገልጿልም። በአለሙያው የአዋቂዎችና የህጻናት ህክምና ክፍል የአይሲዩ፣ የኤንአይሲዩ እና የፒአይሲዩ የኦቢጂዋይኤን ህክምና ክፍልና የማዋለጃ ክፍል ብቻ ስራ ላይ መሆናቸውን ጠቅሰዋልም። ሌላ የጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያም አድማው በሁሉም ክፍሎች እንደታቀደው እየተካሄደ ነው በማለት አረጋግጠዋል። ምንጩ እንደገለጸው የኦርቶፔዲክ ዲፓርትመንት ቺፍ ፕሬዚዳንት ዶክተር ነብዩ በጸጥታ ኃይሎች ከመኖሪያ ቤቱ ታስሯል። አክሎ መወሰዱን እንጂ በአሁኑ ወቅት ስላለበት ሁኔታ አናውቅም ብሏል። ምንጩ የባለስልጣናት ምላሽ ከንግግር ይልቅ ማስፈራሪያ ሆኗል ሲልም ተናግሯል። የሚመለከታቸው አካላት ንቅናቄያችንን ከቁም ነገር ከመውሰድ ይልቅ ማስፈራሪያዎችን ማቅረባቸውን ቀጥለዋል። ስራ አጥ ሐኪሞችን እንዲተኩ ጥሪ በማድረግ ንቅናቄ ለማዳከም ጥረት ተደርጓል ሲልም አክሎ ገልጿልም። በአማራ ክልል በማዕከላዊ ጎንደር ዞን ታኩሷ ወረዳ ደልጌ የመጀመሪያ ደረጃ ሆስፒታል ውስጥ የሚሰሩ አንድ የጤና ባለሙያ ለአዲስ ስታንዳርድ እንደገለጹት ማክሰኞ ዕለት ጠዋት በከፊል አድማ መጀመሩን ተከትሎ ዶክተር ቢኒያም አሰፋና ነርስ ሀብተ ከፈለ በጸጥታ ኃይሎች ታስረዋልም። የህክምና ባለሙያዎች ከጽንፈኛ ኃይሎች ጋር ግንኙነት አላቸው በሚል ክስ እንደቀረበባቸው የገለጸው የጤና ሰራተኛው ባለስልጣናቱ ምርመራ ከተደረገ በኋላ እንደሚፈቱ ቢገልጹም ሁለቱም አሁንም በእስር ላይ እንደሚገኙ አክሏል ከድንገተ ኛ ህክምና ውጪ በሆስፒታሉ የስራ ማቆም አድማ እየተካሄደ መሆኑንም አረጋግጠዋል። በክልሉ ደቡብ ወሎ ዞን በቦሩ ሜዳ አጠቃላይ ሆስፒታል አንድ የጤና ባለሙያ እንዳሉት ማክሰኞ ዕለት ጠዋት የጤና ሰራተኞች መፈክሮችን በመዘመርና የተሻለ ደሞዝና የስራ ሁኔታ እንዲኖር የሚጠይቁ ሰልፍ ተካሂዷል። የሆስፒታሉ አጠቃላይ ሐኪም የሆኑት ዶክተር አወል መሐመድ ከሌሎች ዘጠኝ የስራ ባልደረቦቻቸው ጋር ወደ ስራ ሲመለሱ ከሆስፒታሉ በጸጥታ ኃይሎች ታስረዋል ብለዋል። አክለውም ከሰዓት በኋላ ከሁለት ዶክተሮች ውጭ የተቀሩት መለቀቃቸውን ገልጸዋል። ሌላኛው በአገባው ዞን ኢንጅባራ ከተማ በሚገኘው ኢንጅባራ ሆስፒታል የጤና ባለሙያ የሆነ ግለሰብ ለአዲስ ስታንዳርድ እንደገለጹት ዶክተር ጸጋይ ታምር ማክሰኞ ዕለት በጸጥታ ኃይሎች ታስሮ እስከ ትላንት ድረስ አለመፈታቱን ተናግሯል። ማይጨው ከተማ የዶክተር ደብረጽዮን ገብረ ሚካኤሉ ህወሀት ባለፈው ሳምንት የሰጠው ጋዜጣዊ መግለጫ የሚቃወም ሰልፍ ተካሄደ። ትላንት ግንቦት 6 ቀን 2017 ዓ ም ከኢትዮጵያ የፖለቲካ ፓርቲዎች የተሰረዘው ህወሀት ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር ባለፈው ሳምንት ወይን ለተባለ ድርጅታቸው ልሳን በሰጡት ቃል ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሄድ ዝተው ነበርም። የዞኑ አስተዳደር በመራውና ባስተባበረው ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠብ የሚያስጠነቅቁ ቁጣ ድምጾች ተሰምተዋል። በሰልፉ ምርጫችን ሰላም ነው፣ አስተዳደራችንን ለሚነካ የህወሀት ከፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብን እንቃወማለን፣ የሻቢያ ተልእኮ ከሚያስፈጽም ኃይል ግንኙነት የለንም፣ በምስለን ያንመራም የሚሉና ሌሎች መፈክሮች ተደምጠዋል። በሰላማዊ ሰልፉ የተገኙ ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላና አምባ መሬት ላይ ተኝተው ሲማጸኑ ታይተዋልም። በሰላማዊ ሰልፉ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ ሀፍቶ ኪሮስ ህዝቡ ሰላሙ እንዳይነ ከማንኛውም ጊዜ በላይ ንቁ መሆን አለበት ብለዋል። ሰልፉ ከትላንት የህወሀት ስረዛ ተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነ ተረጋግጧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሲጠበቅ ለነበረው ከዩክሬን ጋር ቀጥተኛ ንግግር ወደ ኢስታንቡል ሳያቀኑ ቀሩ። በእጅጉን ሲጠበቅ ለነበረው የግንቦት 15 ማለትም በዛሬ ዕለት የሚካሄደው የሩሲያ እና ዩክሬን ቀጥተኛ ንግግር በክሬምሊን በኩል ማን እንደሚያቀና ሚስጥር ሆኖ ቆይቷል። የሩሲያው መሪ ፑቲን ለዩክሬን የቀጥታ ንግግር ጥሪ ማቅረባቸውን ተከትሎ የኬቭ መሪ ቮሎዲሚር ዘለንስኪ በደስታ መቀበላቸውንና ወደ ቱርክ መዲና አንካራ ማቅናታቸው ይታወቃል። ሆኖም ዘለንስኪ በዚህ ንግግር ላይ የበርካታ ውሳኔዎች ባለቤት ፈላጭ ቆራጭ ፑቲን ነውና ከእርሱ ውጪ ከማንም ጋር ፊት ለፊት አላወራም ሲሉ ቆይተዋልም። ክሬምሊንም በራሷ በኩል ለቀረበው የንግግር ጥሪ ማን ወክሏት ወደ ኢስታንቡል እንደሚያቀና እስከ መጨረሻዎቹ ሰዓታት ሚስጥር አድርጋው ቆይታለችም። በዚህም ለቀናት በርካታ ተንታኞችና ዓለም አቀፍ መገናኛ ብዙሀን ፑቲን ከዘለንስኪ ጋር ለማውራት ወደ ኢስታንቡል ያቀናሉ አያቀኑም የሚለው ላይ መላምቶች ሲዘነዝሩ ቆይተዋልም። ሰዓታት ለቀሩት የሩሲያ ዩክሬን ቀጥተኛ ንግግር ፑቲን እንደማያቀኑና የእርሳቸው ቅርብ ረዳት ቭላድሚር ሜዲንስኪና ሌሎች ተወካዮች እንደሚያቀኑ ተገልጿልም። በአንካራ የሚገኙት ዘለንስኪ ከ ፑቲን ጋር የመገናኘትና ፊት ለፊት የማውራት ጉጉትና ጥበቃቸው መክሸፉን ተከትሎ እስካሁን ያሉት ነገር የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲን ወደ ኢስታንቡል ካቀና እኔም ልሄድ እችላለሁ ማለታቸው ይታወሳልም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ለአንዴና ለመጨረሻ ጊዜ ፊት ለፊት የተገናኙት በአውሮፓውያኑ አቆጣጠር ታህሳስ 2019 ነበርም። የሁለቱ ሀገራት ጦርነት ከተጀመረም ወዲህ በተወካዮች በኩል ያልተሳካ የፊት ለፊት ውይይት ያደረጉትም በአውሮፓውያኑ መጋቢት 2022 በኢስታንቡል ነበርም። ከዚህ ውጭ የማይተገበር የተ ተኩስ አቁም ከማወጅ ውጪ ሩሲያና ዩክሬን ተወያይተው ተደራድረው ማያውቁም። በዚህም ዛሬ ላይ ይካሄዳል የተባለ ውይይት በብዙዎች ተጠባቂ አድርገዋል። ሆኖም በክሬምሊን ይፋ የተደረገው ለውይይት ወደ ኢስታንቡል የሚያቀኑ ባለስልጣናት ዝምዝርዝር ውስጥ የፑቲን ስም አለመገኘቱን ተከትሎ ውይይቱ ስኬታማነት ላይ በርካታ ጥያቄዎች እየተነሱም ይገኛሉ።